አቶ ግርማ ገዳይ እንዳልሆነ ተረጋገጠ። አቶ አቶ ተስፋዬን አቶ ግርማ ሳይሆን የተኮሰው ሽጉጡ ከሌላ በኩል እንዴት ተተኮሰ ተረጋገጠ። ባቢ፣ እንዴት ገንዘብ ተከፍሎ ነው አይደለም እ በነፃ የለቀቀው? በፍጹም አባዬን የገደለው አቶ ግሩም ነው፣ ከሱ ውጪ ሌላ ማንም አይሆንም ብሎ ጉዳፈላ። ጽናት ጽናት በደስታ አበደች። ከዚህ በኋላ በቃ ከባቢ ጋር አብሮ የመሆን እድል አለ ማለት ነው። ተስፋዬ ሁሉ ተሟጦብኝ ነበር። አሁን ግን ተስፋ አደረግኩኝ እያለች በደስታ ዘለለች። እሮቤል እሮቤልና እውነት ለመናገር ብሌን፣ እንግዲህ ፍቅራቸውን ተገላለጡ። እኔ በእርግጥ ያንችን ልብ ማቆሸሽ አልፈልግም። እልብሽ ውስጥ ልግባ አልግባ እያልኩኝ ከራሴ ጋር በጣም ጥያቄ ውስጥ ነኝ። እንዴ ምን ማለት ነው ሮቢ? አልገባኝም። ደግሞስ ስለመቆሸሽ አለመቆሸሽ ነው የምታወራው? በቃ እሺው ለማንኛውም እኔ አሁን ደስ ብሎኛል፣ የጽናት አባት በነጻ ተለቀቁ። ምን ያህል ጸሎት እንደጸለይንና ብታይ እንዴት እንደሆን እያለች ስታወራው፣ ታውቂያለሽ፣ አንቺና ጽናት በጣም እድለኞች ናችሁ። በጣም ትለያላችሁ፣ ያላችሁ ፍቅር፣ ያላችሁ አስተሳሰብ እንዴ እንዴ ሮቢ ታዲያ እኮ ጋሽ ግርማ ለእኔም እንዳባቴ ናቸው። ብትቀርባቸው እና ብታውቃቸው ራሱ በጣም ጥሩ ሰዎች ናቸው በማለት ገለጠች ራሄል። ራሄል ሰይጣንነቷ አሁንም እንደቀጠለ ተገኝቷል። ጭራሽ ለምንድን ነው የተለቀቀው በነጻ እስኪ ነገረኝ፣ ካልሆነ እበላይ አካል ድረስ ሂጄ ሌላ መርማሪ እንቀጥራለን ብላ ስትለው መርማሪው ሂጂ ቅጠሪ ምን ችግር አለው ታዲያ ቢሮ እኮ በቀኝ በኩል ነው ስለዚህ ሂጂና ለበላይ አካል አመልክች አላት ሮቤል ባቢ እንዴ ቆይ አንተ እንዴት በዚህ ልክ እርግጠኛ ልትሆን ቻልክ እኔ ምንም ግራ ገባኝ ይኸውልህ ያልሆነ ስህተት ሰርተ በኋላ ጸጸቱን አትችለውም ስለዚህ ቀስ በቀስ እኛ ምርመራውን እየመረመርን ነው። እና መታገስ አለብህ። የሁሉንም ውጤት እኔ ያመጣልሃለሁኝ። ተረጋጋ ብቻ አንተ አለው። አይ እናንተ እንግዲህ ፍትህን ካልፈለጋችሁ፣ እኔ ግን ፍትህን በገዛች እፈልጋለሁ ብሎ ባቢ አበደኝ። ባቢ ካልሆነ እኔ ራሴ ነኝ የምገለሁ እያለ ነበር። እንግዲህ ብሌንዬ አንቺ ሰይጣን ቁራጭ እያለች ራሄል ጋር ሄደች። አንቺ ቆይ አታንኳኪም እንዴ? እንዴ አንኳ ኳኩ ሲጀመር፣ አንቺ የታለሽ ምን እያሰብሽ ነው? አይ ምንም እያሰብኩኝ አይደለም። እና ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴ ናቸው? ሁሉ ሰላም፣ ሁሉ መልካም፣ ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ጽናት ድራማ እንደቀጠለ ይገኛል። አስተማሪውና አጓጊው ድራማ ራሄል እንግዲህ ያው የጋሽ ተስፋዬን የገደለችው ወይም አቶ ተስፋዬን የገደለችው እሷ ነች። ነገር ግን አሁንም ቢሆን ተንኮሏና መርዝነቷ ስላለቀቃት እንደምንም ብዬ ይሄንን መረጃ ማጥፋት አለብኝ ብላ በጣም ጭራሽ አቶ ግርማ ጋሽ ግርማ ነፃ መሆናቸውን ስታቅ በጣም ነው ያቆነጠነጣት እንዴ ቆይ ምን ሆነሽ ነው? አይ ባቢና ራሄል እዛ ሂደው ሲጠይቁ እኔም ምልክ። ቆይ አንተ ግን እንዴት እርግጠኛ ሆንክ? ምክንያቱም አባ እየተገደለበት ቦታ እኮ አጋሽ ግርማ ብቻ ናቸው ነበር ያሉት እና እባክህ መርማሪ ገንዘብ ተቀብለህም ከሆነ ንገርኝ ሲለው፣ አይ እኔ እንደዚ አይነት የወረደ ስራ የምሰራ ሰው አይደለሁም ነገር ግን ለፍትህ የቆምኩ ሰው ነኝ። እነት እንደዚህ አይነት መርማሪ እንደው በሁሉም ቦታ ምን ነው በኖረ እና ሀገራችንን ሰላም ባደረገው። መርማሪው በጣም አስደስቶኛል። ምክንያቱም ገንዘብ ተቀብለህ ነው ወይ ብሎ ሲናገረው ባቢ ራሱ ምንም አላለውም። በትዕግስት ነው ያልሆነ ስህተት ሰርተህ እጣጣ ውስጥ እንዳትገባ እኔ ነገርኩ፣ ፍትህን ደግሞ ቀስ ብዬ አሰፍንልሃለሁና ገዳዩን ፊትለፊት አመጣልሃለሁ በማለት መልስ ሰጠው። ራሄል እንዴ ቆይ አንተ ግን ምን እየሰራህ ነው? አልገባኝም እንዴ። ቆይ አንቺ ደግሞ ማነሽ? ደግሞ አንቺ ምንድነሽ? ሲላት እኔማ የአቶ ተስፋዬ የስራ ባልደረባ ነኝ። እና ታዲያ አንቺ ከባቢ በላይ ቀርበሽ ነው እንዴ? ብሎ ሲላት በጣም ደነገጠችና ወታ እበሩ ስር ተለጋች እያዳመጠች ነበር ወሬ ከዛ ባቢ ሲመጣ እንዴ ቆይ አንቺ ሴት ሴትዮ፣ ምን ሆነሽ ነው አልሄድሽም እንዴ? ደግሞስ የምንድን ወሬ ነው የምታዳምጨው? ሲላት አሃይ እኔ ምንም ወር እያዳመኩኝ አልነበረም። ነገር ግን ትሰሚኛለሽ፣ አሁን እኔ ካንቺ ጋር የምጨቃጨቅበትም ሆነ ምንም ወር የለኝም፣ ግን አሁን መሄድ አለብኝ ብሎ ሲል ቆይ ሰውየው ግን አንቺ ከባቢ ትበልጫለሽ ወይ ብሎ ያለኝ ምንድን ነው ብሎ ጥያቄ የፈጠረባትና። ለማንኛውም ባቢ ባቢ እያለች እየሮጠች ሄዳ ከባቢ ጋር መሄድ ጀመሩ ወደ ቤታቸው። በሌላ በኩል ጽናትና እንዲሁም ብለኔ ብሌኔ ከውጭ መጣች። ጽናት ገና መነሳቷ ነበር። እንዴ ቆይ አንቺ ሴትዮ እስካሁን የት ነበርሽ? ደግሞስ ለምንድን ነው እንደ ሌሊቱን ስትሄጂ ነው እንደምታድሪው? አይ ቤት እኮ እያስተካከልን ነበር። ያው ታውቅ ያለሽ ውጡ ተብለን የለ ለዛ ነው እንዴ እና ታዲያ ለምንድና ያልቀሰቀሽኝ? አንቺ እኮ የጧጧት እንቅልፍ ተወጅ አለሽ። ስለዚህ ምን ላድርግ ብለሽ ነው? እስኪው ሰዓቱን ስትላት ወይኔ ሰዓቱ በጣም ረፍዷል። አው ታውቅ ያለሽ እናቴ እንዴት ብሌንን እንዳመነቻትና እውነት ለመናገር ወደ ብሌን ጸባይ እንዴት እንደተቀየረች ምንም ማቀው ጉዳይ የለኝም። ነገር ግን በጣም ያሳዝናል ስትል፣ አይ ተይንጂ፣ ብሌን ማሚ ምን የምታውቀው ነገር አላት። ማሚ እኮ በጣም ምስኪን ሴትዮ ነች። ስለዚህ እሷ ላይ መፍረድ አይቻልም። ለማንኛውም ቤቱን እንቀይራለን፣ ችግር የለውም አለቻት። ደግሞም እኮ ያው ታውቂያለች፣ የቤት ኪራይ ያከፈልን አይደል? አዎ በደንብ ነው የማውቀው። ለማንኛውም አይዞች፣ ሁሉም ነገር ይስተካከላል እያለች ብሌንና ጽናትዬ ማውራት ጀመሩ። ለማንኛውም ወደ ውጭ እንሄድና እስኪ ፈታ እንበል። ሮቤል መጣና እንዴ እንዴ እንዴ ዛሬ ጓደመኛ ማቾቹ ደግሞ ውጭ ላይ ነው፣ ተመልከች! እንዴ ከዛ እሺ፣ እንዴነሽ? ደህና ነሽ ወይ እያለ እንደ መቀላለድም ሲጨቃጨቁም፣ እንዴ ቆይ እናንተ ሁሌ ስትገናኙ እንደዚህ ነው እንደ የምትጨቃጨቁት አለችው። ሮቤልን አየጽ ነው እኔ እኮ እንዴት አደርሽ የኔ ፍቅር የኔ ውድ ብዬ ብላት ጭቅጭቁን አፈቀኝ ትላለች። ምን ላርግ እንግዲህ ጓደኛሽ ጸባዩዋ እንደዚህ ነው ብሎ ሲላት አይ እኛውም፣ እኔ ልሂድና እናንተ ወሬያችሁን ቀጥሉ በማለት ተነስታ ሄደች። በሌላ በኩል መርማሪው ጋር ሂዳ ምን የምልህ መርማሪ አባዬ መታከም አለበት እና ለምንድን ነው ያቆይህብኝ ብላ ስትለው አይ ጽናት ሁሉንም ነገር እኮ አስገብቻለሁኝ እና ያው ነገ ዛሬ እየተባለ ነው። እና ደግሞ ለምንድን ነውስ ይግባኝ ያልተጠየቀው? እኔ ብቻ ግራ ገብቶኛል። አይ የበላይ አካል አሉ አይደለም። ስለዚህ እነሱ ጋር እስከሚስተካከል ድረስ ነው እንጂ አታስቢ፣ ሁሉም ነገር ይሆናል፣ እያለ ቃል ገባላት። ራሄል ሂዳ መርማሪውን ለምንድን ነው እስካሁን ድረስ ፍርድ ያልተሰጠው እ እስኪ ንገረኝ፣ አልገባኝም በጣም ቆየቶ እያለች ፍትህን እየጠየቀች ነበረ። መርማሪው ደግሞ ተረጋጊ፣ ገዳዩ የእውነት የጽናት አባት ከሆነ ሁሌም በቅርብ አይደል እንዴ? ስለዚህ ይያዛል ብሎ ሲላት፣ እሺ ሮቤል ራሄልን ከዚህ በኋላ እኔ በቃ ያልሽኝን ነገር ማድረግ አልችልም ብሎላት፣ ማለት አልገባኝም፣ ምንድን ነው አይ ያው አለ አይደለ ከዚህ በኋላ እኔ አፍቅሬያታለሁኝ ብሌንን፣ እንዲህ ባይሆን ደስ ይላይ ነበር፣ ነገር ግን እኔ በእሷ ፍቅር ስለወደኩኝ ከዚህ በኋላ አንቺ ያልሽኝን ነገር ማድረግ አልችልም፣ እና ደግሞ ሁሉንም ነገር የከፈልሽኝን ገንዘብ እመልስልሻለሁ። ምን እኔ ከየት አንስቼ የት እንዳደረስኩ አታውቀኝም ማለት ነው አይደል? አለችው። ማኛለህ ሮቤል፣ እኔ የማደርገውንና የምሰራውን አታውቅም። ስለዚህ ልትጠነቀቅ ይገባሃል። እና አሁን ይሄን አልሰራም እሰራለሁ የሚለው እኔን እንጂ አንተ አትወስነው፣ ብላ ስትለው አይ በፍፁም ነገርኩሽ እኮ እኔ ከዚህ በኋላ በቀኝ በቃ ፍቅር ይበልጥብኛል እና ደግሞ ጽናትንና ብሌንን እኮ ያገኘኋቸው በከፋኝ ሰዓት ሰው በጠማኝ ሰዓት ነው። እና በፍጹም እነሱ ላይ ይህንን ማድረግ አልችልም፣ ላደርግም አልችልም ብሎ ሲላት አይ እንደዛማ ከሆነ ጠብቀኝ፣ ግን ይኸውልህ እኔ ሌላ ሰው አልፈልግም ምናሸኝ። አንተ ራስህ ሁሉንም ነገር የምትወጣው ገብተህበታል፣ ስራውን በሙሉ ትጨርሳለህ ብላ አስፈራራችሁ። ምን ያህል መጥፎና ክፉ ሴት እንደሆንሽ አውቃለሁኝ። ነገር ግን እባክሽ በዚህ ልክ አትሄጂ። እነሱ በጣም የሚዋደዱ በጣም የሚከባበሩ ጓደኛ ማቾች እህት ማቾች ናቸው እና እኔ እውነት እንደ ነሱ አይነት አይቼም ሰምቼም አላውቅም። እባክሽ ልጆቹን ታያቸው ንላት አይ፣ እሱን እኔ ነኝ የምወስነው አንተ አይደለህም ብላ እሺ። ዛሬ ግን ምን ሆነሽ ነው አንቺ? ትናንትና በደስታ ጮቤ እየረገጥሽ አልነበር ነበር እንዴ? ዛሬ ምን ተፈጥሮ ነው እንደዚህ የተቀያየርሽው ብሎ ሲላት ፈገግታዬን የሚያጠፋ አጋጠመኝ። እንዴ ፈገግታ የራሴ ነው የግሌ ነው ስትይ አልነበር እንዴ? ደግሞ አሁን ጭራሽ ፈገግታ ከሰው ሆነ እንዴ ነገርኩ። አሁን ዝም በል አፍህን ዝጋልኝ። ለማንኛውም ያልኩን ስራ ብቻ ስራ። ከኔ ማምለጥ በፍጹም እንዳታስበው ማምለጥም አትችልም ብላ አስፈራራችሁ። በሌላ በኩል ወይ ብሌን በጣም ታስቃለች። ሄደችና እበሩ ላይ ቁጭ ብላ ወንበሩ ላይ ቁጭ ብላ ከዛ አንቺ ደሞ ለመመጣሽ እናፍቀሽና አልተነፋፈቅንም፣ ግን በጣም ብዙ ጊዜ ሆነን እኮ ራሄልይ አለቻት። ታውቂያለሽ ግን እናቴን እንደዛ ስታታለያትና መጥፎ ሴት እንደነበርሽ ስነግራት አልሰማችኝም ነበር። ነገር ግን በሂደትም ቢሆን እናቴ የአንቺ ማንነት ስለተረዳሽ ደስ ብሎኛል አለቻት። ኧረ እባክሽ፣ እኔ ታዲያ ምን ላድርግልሽ? ኧረ ምንም፣ ብቻ ግን አሁን ሁለት ነገር ልነግርሽ ነው። ማለት ደግሞ ምን ምን ነገር? አንደኛው ነገር እንግዲህ ያው የጽናት አባት በሰላም ተለቀቁ። ምክንያቱም የባቢን አባት አልገደለውም። እሺ ሁለተኛው? እሳ ሁለተኛው ደግሞ ያንቺን ማንነት እናቴ ስላወቀኝ ደስ ብሎኛል ብላ ትሰሚኛለሽ? ውጭልኝ! አሁን ከዚህም በላይ ሌላ ሰይጣን አለብሽ እንዴ? አዎ በሚገባ ሁሉም ነገር አለብኝ። እሱንም ደግሞ በቅርቡ ታያለሽ። ወይ ጉድ አሁን ትወጫለሽ አትወጭም? ብላ በጣም ተናደደች። እሺ እወጣልሻለሁ። ኧረ ቀስ በረድ በይ እያለች ብሌንዬም ሄደች። ለሮቤል እንግዲህ በጣም ደስታዋን እየገለጠችለት የጽናት አባት እንደተለቀቀ እና ከዚህ በኋላ ሁሉም ነገር ሰላም እንደሆነ እየነገረችው ነበር። እሱም በሚገርም ሁኔታ በፍቅርና ብቻ በደስታ እያያት ነበር። አንቺ ግን በጣም የምትገርሚ ሴት ነሽ እያለ እጅግ ተማርኮ ነበር። እውነት ለመናገር በጣም ደስ የሚሉ ጓደኛ ማቾች